ኑይ ቡና ጠጡ፣ ኑ ቡና ጠጡ። ዛሬ ፈራርሸናል። ሱቃችን እንደምታዩት አምሮበታል። የእናቶች ጉፍታ በብዛት አስገብተናል። የሺ አምስት የሺ ሁለት ጋቢ አለን። ቀሚሶች አዳዲስ አሉ። እስከ መጨረሻው ድረስ ታያችሁ፣ ብዙ ቁም ነገር ታገኛላችሁ። አብራችሁን ቆዩ። እኛ እንወዳችኋለን፣ መቼም እናንተም እንደምትወዱን አንጠራጠርም።

አብራችሁኝ ቡና እንድትጠጡ በማሰብ ነው። ይህንን ተግባራዊ እንደምታደርጉ አልጠራጠርም። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የረምዳ ልማቶች ተከታታዮች እንዴት ናችሁ? እንዴት ከርማችኋል? ዛሬ ደስ የሚል ቀን ነው። እንደምታዩት ፈራርሸን ቡና እያፈላን ነው። ያው ያለ ቡና እንደማይሆንልኝ ታውቃላችሁ። እንግዲህ ረከቦት አንሰጥም ስላሉኝ ይችን ቀለል ያለች ረከቦት ከነ ማስቀመጫው ገዝቼ ለቤቴ ለራሴ በግሌ እየጠጣሁ እገኛለሁ። ያው ያለ ቡና ሁሉም ነገር ከባድ ነው ታውቃላችሁ። እንግዲህ ይህ ዛሬ ለሙሽሮዎች እንደዚሁም ፍክት ያለ ነገር ለምትወዱ ሰዎች በነጭ የሚያምር አልጥቼላችኋለሁ። እንደምትወዱት አልጠራጠርም። በጣም ነው የሚያምረው። እኔ በጣም ነው የወደድኩት። ወላሂ ለጁማ ለምናምን በቃ እምር ማለቻ ማለት ነው እና ሙሽራ ራሱ ቢለብሰው በቃ የሚያሳምራት ምንም ሰውነቷን ሳያጋለት ቆንጆ የሚያደርግ ልብስ ነው። በጣም ወድጀዋለሁ። እንሻላህ ማዘዝ የምትፈልጉ ሰዎች ካላችሁ ከስር በሚቀመጥላችሁ ቁጥር ማዘዝ ትችላላችሁ። የተለያዩ አምጥተናል። ሽፎኖች አሉ፣ የእናቶች ሻርፕ አለ፣ ጅልባብ አለ፣ ኒቃም አለ፣ ሂማር ሁሉንም አይነት ነገር ነው በአልባሳት በኩል ይዤ የመጣሁት። ከዛም ውጭ ደግሞ ሌሎችም ነገሮች መጅሊስ፣ ኤሌክትሮኒክስ፣ የቤት እቃ ብዙ የምትፈልጓቸውን ነገሮች ማዘዝ ከፈለጋችሁ ከስር በሚቀመጥላችሁ ቁጥር ደውሉልን። በታማኝነት ሁሉም ቦታ እንልካለን። ትራንስፖርት ከከፈላችሁ ሁሉም ቦታ እንልክላችኋለን። ያው ዲሊቨሪ የለንም ለማለት ነው። ነጻ ዲሊቨሪ እያሉ ስለሚያስተዋውቁ እኛ ነጻ አይደለም አስከፍለን ነው የምንልከው። ለምን ትራንስፖርት አሁን እኮ የሚገርማችሁ ነገር በፊት የመቶ የሁለት መቶ የሦስት መቶ እስከ አምስት መቶ ብር ነፃ ስልክ ኑሬ አለሁ። አሁን ላይ አምስት ሺ አስር ሺ ምናምን ሆኗል። ከባድ ቡናው እንዴት እንደሚጣፍጥ ጥርጉ የሆነ ቡና ነው ብታዩ ቸራ ከቦታ ከ ሙከኑ ጋር ነው የምትሸጠው፣ ከማስቀመጫው ጋር እንደዚች። በቃ ለትንሽዬ ቤት እዝቹ ስትርትር፣ እዝቹ ጨስ፣ እዝቹ ሁሉንም ነገር ጨምሮ የጅማ ናት። ልብሱ ላይ እንዳይረጭ እኮ ብዬ ነው እንጂ ጭር እያደረኩኝ እንደ ዘመናዊዎቹ ቀዳ ነበር እንደዚህ። ግን ቆይ መጀመሪያ ላጭስና፣ ለነገሩ ልብሱ እንዳይጠቁርብኝ ኧረ እናንተዋ

እንግዲህ ውዶቼ እንደምታዩት ነው፣ ሽፎኖች አሉ ከሁለት ሺ አምስት መቶ እስከ ሶስት ሺ በእነዚህኞቹ ሶስት ሺ አምስት መቶ ትልልቆቹ የእናቶች ሻርፕ አሉ እንደምታዩዋቸው፣ አንድ ሺ አምስት መቶ እና አንድ ሺ ሁለት መቶ ናቸው። እነዚህ ጅልባብ ስፌቶቹ ደግሞ ሶስት ሺ አምስት መቶ ከነ ሻርፓቸው አሉ። ያው በዚህኛው በኩል መሀል ላይ ያሉት ናቸው ሁለት የሚሸጡት። እዚህ ቀሚሶች ያው ከአንድ ሺ አምስት መቶም አንድ ሺም አሉኝ ብያችኋለሁ። አሳያችኋለሁኝ ጅልባቦች አሉ። እነዚህ ተደራቢ ብቻቸውን አንድ ሺ አምስት መቶ ብር ነው የሚሸጡት። ኮምፕሌታቸው ከነቀሚሱ ሶስት ሺ አምስት መቶ ነው። ማንኛውንም ከለር ማግኘት ትችላላችሁ። ሁሉም ከለር አለ። የባህል ቀሚሶች፣ ጋቢ ያሉኝ። ጋቢዎቹ ደግሞ እነዚህ የምታዩቸው ጋቢዎች በጣም ኳሊቲ ጋቢዎች ናቸው። ብልኮ የሚባሉት ናቸው። ከ3500 እስከ 5000 የሚሸጡ ጋቢዎች ናቸው። እኔ ጋር ያሉት ቀሚሶቹ ደግሞ 3500፣ 5 ሺ እና 7 ሺ ብር የሚሸጡ የራያ ቀሚሶች ናቸው ይዤ የመጣሁት። እንሻላ እስከ መጨረሻው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አብራችሁን ሆኑ። ጥሩ ነገር ያው ይዤ እመጣለሁ በየ ጊዜ እንሻላ የማይሸራተቱ ሻርፖች ናቸው የሁለት ሺዎቹ በቃ በጣም ለእናቶች አሪፍ ጉፍታ የሚባሉ ናቸው የሻምስቶቹ ደግሞ ትንሽ ወጣት ለሆኑ እናቶች የሚሆኑ ናቸው ቆንጆ ቆንጆ ናቸው ማለት ነው እዚህ በዳር በኩል ያሉት ሁለት ሺ እነዚህ መሀል ላይ ያሉት ሻምስት በዚህኛው በኩል ያሉት ሁለት ሺ ናቸው ያው ሽፎኖች እንደምታዩቸው ቆንጆ ቆንጆ ሽፎኖች አሉ። እንደምታዩቸው በጣም ያማምራሉ። ለእናቶች ለወጣቶች የሚሆኑ ሽፎኖች ናቸው። እንደምታዩት ቆንጆ ቆንጆ ሽፎኖች አሉ። ከዛ ደግሞ ጅልባብ ከፈለጋችሁ እንደምታዩት ጅልባቦችም ተዘጋጁ። ቆንጆ ቆንጆ ጅልባቦች አሉ። የባህል ቀሚስ በምታዩት መልኩ ቆንጆ ቆንጆ ባህል ቀሚሶችም አሉን ማለት ነው ውዶቼ። ጋቢዎች ኳሊቲያቸውን የጠበቁ ከ3500 እስከ 5ሺ የሚሆኑ በዋጋ ጋቢዎች አሉን። ሂጃቦች በተለያየ ከለር ሂጃቦች አሉን። ኢንሻአላህ ደውሉልን፣ እዘዙን። የትኛውን ቦታ እንልክላችኋለን።